ይህ ከላይ የምትመለከቱት ሰው እንግዲህ በእጁ ይዞ እየተንቀሳቀሰ ያለው የጓደኛውን ብልት ነው። ጓደኛው እንግዲህ እሱ በሌለበት ሰዓት ልጁን ሊደፍር ሲሞክር ደርሶበት ከኋላ ከመታው በኋላ ብልቱን ቆርጦ እንግዲህ በዚህ በምታዩት መልክ እንግዲህ አድርጎታል። እንግዲህ ልክ ነው፣ ልክ አይደለም፣ የአባት ውሳኔ ልናንተ ተዋለሁ።

በቃ ክህነት ሊዘጋብት ነው። ስክሪንሻት አድርገውታል እርግጠኛ ነኝ። ኮፒሊንክ አድርጉ። ጋ ሳስርሽ ሙሉ ቀጣዩን ሌላውን ነገር ቴሌግራም ላይ እንገናኝ። ሀይ ባይ። እንደ ልመናም ነው። ፕሊስ፣ ጆከርዬ፣ በጣም አቅም እንዳለ አውቃለሁ። ጓደኞቼንም ስለማቅ ነው። ይሄ ልጅ ግን ቤተሰብ አለው፣ ትዳር አለው። በቀደም አይተሃል። በቀደም የእናንተን እርቅ በውስጥ አርላ የጨረሳችሁት አቡፋን ነው። ፕሊስ፣ በውስጥ ጨርሱት። ቤተሰብ ይበተናል። ልጆች አሜሪካ ያሉ ልጆች ቀላል አይደሉም፣ ይጠይቃሉ። እና ጆከርዬ የምታረጉት ነገር በሙሉ ልክ ነው። ልጁ አጥፍቷል፣ ስህተት ሰርቷል። ካህናት አይቀረው፣ ታቦት አይቀረው፣ ስላም አይቀረው፣ ፋኖ አይቀረው፣ አማራን ያዋርዳል። ልክ ነው። አማራ ግን አንድ ትልቅ ባህል አለን። በውስጥ በስምምነት በሰው ጠይቁት ፕሊስ። ምንም ነገር እንዳትልቅ ያለው ነገር በቂ ነው ወንድሜ፣ ካከበርክኝ እንደ ወንድማማች እዚህ ውስጥ ያላችሁት ሁላችንም አንደር ሰላሳ ነን። ነገ ከነገ ወዲያ ወንድም አለም አዎ ልጆች አሉት ትዳር አለው። ሰው ሲባልግ አብረን መባለግ የለብንም በሰው ልጅ። እግዚአብሔር እንኳን እድል ይሰጣል፣ እንኳን የሰው ልጅ እና ወንድሜ ፕሊስ አቡፋን ነው። እናንተ በውስጥ አውሮታችሁ አጥፍቶም ከሆነ ያለውን ነገር ለሱ አይደለም። አንድ ቀን መልኳን አይተናት የማናቅ አንድ ቀን ወታ ተናግራ የማታጭ ባለቤቱ፣ ልጆቹ አሉና ለነሱ ክብር ስትል ጆከርዬ፣ አይኑ ብዙ ዶኩሜንት እንደምታገኝ ስለማቅ ነው። እና ፕሊስ፣ እንዳንድ ወንድም ፕሊስ፣ ይህን ልለምና የመጣው ጥባካችሁ፣ በቃ ተውት ይህን ነገር።